ቆይ የመዳም ቅመሞች ማለት ነው። ቤተሰቦች በስንቱ እንጨነቅ፣ እንደ ፍቅርን አትስበኩ እየተባሉ እስከሚመስሉ ዩቱብ ላይ በቃ በዚህም ስትሄዱ ብጥብጥ ነው፣ በዚህም ስትሄዱ ድብድብ ነው። እና በዚህ አጋጣሚ ሄሉዬ ደግሞ ማለት ነው የምንወድ ሽናል ደግሞ እንዳን ጠላሽ፣ እውነቴን ነው የምልሽ። ምክንያቱም ረጋ ብለሽ ሰው ቤት ሲመጣ እንደ ውሻ ወንዱንም ሴቱንም ማባረር ተገቢ አይደለም። ሲቀጥል ደግሞ በመጮኮ የሚመለስ መልስ የለም። ኔወድ ረጋ ብለሽ በትዕግስት የተፈጠረውን ነገር ቤት ሀይልያውን አጠፋም አላጠፋም አንቺ ቤት ሲመጣ አክብሮሽ እና ስለሚወድሽ ነው። ስለዛ አላጠፋም አደለም ምንድንነው ያወራውት፣ ምንድነው ስላንቺ ሚስጥር እየተናገርኩት እያለ ነው። አንቺ ደግሞ ያወራውን ታቃለ ሳይሆን ያለውን በሚዲያ መናገር ነው በቃ እውነት አንቺ ጋ ካለሽ ማለት ነው። ስለዛ እሱ ይፈርበት። ሲቀጥል ደግሞ ቁጭ ብለሽ ወንበር ሰተሽ እንዲያድርጋል። እንዲ ጓደኝ የሶስት ዓመት ጓደኝነት ቀላል ነው እንዲ በቡጥቡጥ ነው እንዲ የሚለያየው ሰው አደለም። ሲቀጥል ደግሞ አንቺም ለጤንነትሽም ጥሩ አይደለም። መጨው፣ ማልቀዝ፣ መበጥበጥ፣ ግቢውን በአንድ እግር ማቆም አረተ ሄሉ እንደዚህ ጥሩ አይደለም። እውነት በጣም ነው የምንወድሽ በጣም ነው የምናከብርሽ። ዛሬ የሰራሹ ስራ ደግሞ ግን አግባብ አይደለም። ልጁ አንችን ብሎ እዛ አርባ ምንጭ ድረስ መጥቶ የተናገርኩት ነገር ምንድን ነው፣ ጓደኝነታችን ማል የገባው የሚያጣላን ሰው ሊኖር ይችላል። ምን አላሉሽ ምንድን ነው ብሎ ሲጠይቅሽ መልስ መስጠት ነው። ምንም ቢሆን ደግሞ ሶሲ በትናንትናው ቪዲዮ በእርግጥን ያናዳኛልሽ ግን ቢሆንም አንቺ ልጅም በክፉም በደጉም አንቺ በታመኝ ሰዓትም ብቻ ሽንቦች ሰዓትም ከጠገብሻለች ልጅ ና በዚህ ልክ ቁጭ ብድግ አድርገሽ ከግቢ ማውጣት ጥሩ አደለም። እውነት ነውር ነው ብሎ ከቤት ማስወጣት ይሄ ለሀይልዬ ምንም ያውጣብሽ፣ ለዛ መልስ ሊሆን አይችልም። እንደዚህ መሆን ጥሩ አደለም። መጮም ደግሞ ለጤንነት ያጠፋው ጥፋት ካለ ዝርዝር አድርገሽ አደባባይ ማውጣት ካሜራ ጀርባ በላል ብላል። የሶስት ዓመት ጓደኛሞች ነን። ለምን እንዲህ እንዲህ አልክ? ለምን ህይወቴን አጨለምክ? ለምንስ እንዲህ አልክ? ለእኔ ይገባኛሉ ብለሽ መጠየቅ ነው። ለወንድ ልጅ ደግሞ ውጣ አርጎ እንደ ውሻ። ሴቷንም ምንም ቢሆን ጓደኛሽ ናት፣ የቅርብ ጓደኛሽ ናት። ባለቀሽ በከፋይ ሰዓት ካጠገብሽ ነበረች እና እንደዚህ አይነት ባህሪዎችን እውነት የሉም ማውጣት አለብሽ ከውስጥሽ። መረጋጋት እንደ ሴት መረጋጋት። እውነት እኔ ቤተሰቦች የሉዬን በጣም ነው የምታሳዝነኝ፣ በጣም ከምላችሁ በላይ፣ በተለይ ከናቲ ጋር ከተለያየሽ ጀምሮ የነበረሽ የተዘጋጅበት ሁኔታ ንጸላማቅ በጣም ነው የምታሳዝነኝ። ና የዛሬው ቪዲዮ ግን የሌላ እናዶኝ ያልሆነት በጣም ነው ያናደደች። ምክንያቱም ተገቢ አይደለም። ምንም አይነት ጠየቃት፣ ምንም አይነት መልስ አልሰጠችም። በማመናጫጨቅ የሶስት ዓመት ጓደኛችን ይሄ የነበረ ወይ በማለት እንደውም መንደረኛ ሴት ብላው ለወንድ ልጅ እንዲ አይባልም። ሄሉ ወንድ ልጅ እንዲ አይባልም ምንም ቢያጠፋ፣ ወንድ ልጅን ቅስም የሚሰብር ስድብ አይሰደም ምንም ቢያጠፋ። ሶስት ዓመት ጓደኛ ቀልድ ነው እንዴ? እንደ ወንድምም እንደ ጓደኛ መሆኑ አብሮች ነበር አደለ። ካጠፋው ጥፋት የለመን ምንድን ያልኩት በአደባባይ ንገሪኝ እያለች ነው። አንቺ ግን ትጮያለሽ፣ ትጮያለሽ፣ ትጮያለሽ። ሄሉ፣ ለጤንነትሽም ጥሩ አይደለም። እውነት ጥሩ አይደለም። ደግሞ ጥፋትም አጠፋ አላጠፋ ሰው አንቺ ጋር ሊጠይቅሽ ሲመጣ እርግጥ ትበስቲ። ለራስሽ ጊዜ ስጭ፣ ትንፋሹ ሰጂ። እውነት መረጋጋት የሚባል ነገር አላጣለው። በእርግጥ እንዲህ እንዳትሆኝ ያደረገሽ የውስጥሽ ጉዳት ሊሆን ይችላል፣ የውስጥሽ ህመም ሊሆን ይችላል። ግን ቢሆንም መረጋጋት ነው ሄሉዬ። በእንደዚህ አይነት ሁኔታ የሚፈታ ችግር የለም፣ መቼም ቢሆን አይፈታም። እና አንቺም ብሎ የልጅ እስከመጣ ድረስ በእንደዚህ አይነት ሁኔታ መሸኘት ጥሩ አይደለም ብዬ ነው ማሰበው። ቤተሰቦቼ፣ የዛሬው እንግዲህ ሀይልዬ እንግዲህ ያው ሄሉን ሊያገኛት መጥቶ ነበር፣ ግን ነገሮች ሳይፈቱ ምንም እንዳላት ሳናቅ እንግዲህ ቪዲዮ በብጥብጥና እሱን በጥፊ መታት።